አሰላሙ አለይኩም ረህመቱ ላሂ ወበረካቱ ውድ የተከበራችሁ የቻናሌ ተከታታዮች በያላችሁበት የአላህ ጥበቃው እዝነቱ አይለያችሁ እያልኩኝ ኩኝ እንሻአላ አጠር አጥር ያለች ግጥም ልጋብዛችሁ ወደርኩኝ። የግጥሜ ርዕስ ጠንክሬ ህቴውበ ትላለች። ውዲቷ ህቴ ሀቅን ፈላጊዋ በሰለፎች መንገድ ጉዞ ጀማሪዋ አንዴ ስሚኝማ አድምጪ ልንገርች ላንቺ ምክር ቢጤ አዘጋጀሁለሽ ዋቂ እህቴ ቅድሚያ ተውሂድን ለጨለማው ጉዞሽ እንዲሆን ብርሃን ነጃ የምትወጭበት ትልቁ ጎዳና ወደ ጀነት አድራሽ ተውሂድሽ ነውና አደራ በተውሂድ በነብያት ፋና ውዲቷ እህቴ ከቢዲያ አራቂ የሱና አውዲሚ መሆኑ ነዋቂ። ጥመት ነው ቢዲዓ፣ እህት ተጠንቀቂ። ዲንሽን ተማሪ፣ አሊምን ጠይቂ። ጉዞሽን ቀጢ በተውሂድ በሱና አደራንዳቶች ከሐቁ ጎዳና በዚህ ዘመንም አሁን ባለንበት ሱና ተደብቆ ቢዲዓ ነግሶበት፣ ባጢሉ ተስፋፍቶ ሐቁ ባነሰበት እህት የእወቂ፣ የዚህ መፍትሄውን ከባጢል መሸሻ ማምለጫ ዘዴውን ሱናን አጥበቀሽያዥ ቢዲያን ሯቂ፣ በሰለፎች ሱና በነሱ ተብቃቂ፣ ተግባሩን እወቂ። የአቡበከር ስዲቅ የሁለተኛውን የዑመር አልፋሮቅ የዑስማን የዓሊ የካሊፋዎቹን የአንሷሮቹና የሙሃጅሮቹን ሱናቸውን ያዥ የሱሃባዎቹን፣ በሱና ላይ ጽም እህቴ ያደራ ተጠንቀቂ ራቂ በድል ላይ ፈጠራ። ተጠንቀቂ ራቂ በድል ላይ ፈጠራ። ዲንሽን ተማሪ ከታላላቆቹ በእውቀት ከታነጹት ከዑለማዎቹ። ረጋበይ እህት ረጋበይ ድል ላይ አትሩጭ። አንቺ ፈጠንሽና ምንም ላታመጪ፣ ረጋ በይና ረጋ በይና ዑለማን አድምጪ። አትፍጠኝ እህቴ ከመስመር አትውጪ። ይሄን ይመስል ነበረ ግጥሙ እንዲሁ ወደዳችሁት ተስፋለኝ ተስፋ አለኝ በቅንነት ላይክ ሰብስክራይብ አድርጉ በቅንነት አበረታቱኝ ምርጥ ምርጥ ግጥሞችንም ይዤ እመጣለሁ ኢንሻላ ሌላም የተሻለ ነገር አቅርባለሁ ይሄ ተስፋ አለኝ ባላ ፍቃድ ያላችሁበት የአላ ሰላም እዝነት በረከቱ በእናንተ ላይ ይሁን ወሰላሙ አለይኩም ወረሕመቱላሂ ወበረካትሁ